ሰላም እንደምናላችሁ። በዚህ ቪዲዮ ላይ ስለ መምፕስ ወይንም ደግሞ ጆሮ ደግፍ ምንነት፣ የሚከሰትበትን ምክንያት፣ የሚተላለፍበት መንገዶች እና የታመመ ሰው የሚያሳየው ምልክት፣ መከላከያ መንገዶች እና የሚደረገውን ህክምና እናያለን። እንግዲህ መምፕስ በብዛት በህፃነት ላይ የሚከሰት ሲሆን ይህም የሚመጣው መምፕስ በተባለ ቫይረስ አማካኝነት ነው። የሚተላለፍበትን መንገድ ስናይ አንድ የታመመ ህፃን በሚያስልበት ጊዜ ወይም በሚያስነጥስበት ጊዜ ወደ ጤነኛ ህፃን ሊያስተላልፍ ይችላል። ይህም በሽታ ምልክቶቹ ምንድን ናቸው የሚለውን ስናይ በብዛት የሚታየው ምልክት የምራቅ አመንጪ እጢ ወይም ፓሮቲት ግላንድ ምንለው ማበጥ እና ህመም ሲሆን ከዚህ በተጨማሪም አንድ የታመመ ህፃን ሊያሳያቸው የሚችሉት ምልክቶች ላይክ ትኩሳት፣ ራስምታት፣ ድካም እንዲሁም የመገጣጠሚያና የጡንቻ ህመም ሊያሳይ ይችላል። ይሄን በሽታ መከላከል እንችላለን? አዎ እንችላለን። እንዴት ካላችሁ ክትባት በመስከተብ። የክትባት ሚዝል፣ መንፍስ እና ሮቤላ ክትባት ሶስቱን በአንድ ላይ የያዘ ሲሆን እነዚህን ሶስቱን ቫይረሶች ለመከላከል የሚረዳ ክትባት ነው። አንድ ህፃን ይህን ክትባት ከተከተበ እድሜ ዘመኑን ሙሉ በዚህ በሽታ እንዳይያዝ ያደርገዋል። ለታመመው ህፃን ምን ማድረግ አለብን የሚለውን ስናይ በመጀመሪያ ወደ ጤና ተቋም ወስዶ ልጁን ማሳየት ይኖርብናል። በብዛት የጆሮ ደግፍ ህመም ህክምና ሰፖርቲቭ ነው። ይህም ከወትሮ በዛ ያለ ፈሳሽ የህፃን እንዲጠጣ ማድረግ ይህን ስንል ግን ጁስ ምናምን ሳይሆን ውሃ ብቻ በብዛት እንዲጠጣ ማድረግ ነው። ሌላው ደግሞ የህመም ማስታገሻዎችን እንዲጠቀም ማድረግ ነው። ለምሳሌ አይቡ ፕሮፊን ሊሆን ይችላል፣ ፓራስተሞል ሊሆን ይችላል። ይህ ህመሙንና ትኩሳቱን ይቀንስለታል። ሌላው ደግሞ ያበጠ ቦታ ላይ ለብ ያለ ወይንም ደግሞ በረዶ መያዝ ይሄ እብጠቱን እንዲቀንስ ያደርግለታል። አመሰግናለሁ። ይሄ ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ